ተዳዳሪ ሆኝ ስደበደብ ስቀጠቀጥ ክልስ ዲቃላ የሸርሙጥ አሊ ስባል ነው የኖርኩት ቁም ነገር ኃላፊነት ማለት ነው የሚወስድ ስለ አባቴም ስለ ወንድሜም አይመለከተኝም ላይክ በፊት ላይ የነበረችው ሮዚ አሁንም እየቀጠለች ነው አባት የላትም ሮዚ ይህንን ሰላም ሰላም፣ የአገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ፣ ያዝናናሉ እንዲሁም ቁም ነገር አሲዛሉ ብያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድገው አብረን ፈታ ዘናንናለን ማለት ነው። ለዚህ ቻናል አዲስ የሆናችሁ አሁን ሰብስክራይብ በማድረግ እንዲሁም ይህም ቪዲዮ ላይክ አድርጋችሁ ቪዲዮ እንዲጀምሩ በአክብሮ ተጀጋበስኩኝ። ወደ ቪዲዮዎቹ እናልፋለን ማለት ነው። ሲሆን መሰረታችን ከስሼ ነበር የኛ መሰረታ ለቀሰ። ደፋር ደፋር። እሺ ቆይ ምን ክፍል ነው የተጠራኸው? ሰባት ቁጥር አስተዳደር መሰለኝ። አስተዳደር? አዎ። እሳቸው ጋር እንኳን ጊዜ የሚወስድብህ አይመስለኝም። አንድ ጉዳይ አያቆይም፣ ወዲያው በሶስት ወሩ ነው የሚጨርሱ። ግን ከሰባት ቁጥር ወጥቶ ወደ አምስት ቁጥር ተመልቷል መሰለኝ። አምስት ቁጥር? አዎ፣ ፋይናንስ ነው። አዎ፣ ፋይናንስ። ቆይ ያ ፋይናንስ ምን አሉ ነው የላፉት? ሌላ ሰው ነበር እስ ጉዳዩ የያዘው ሌላ ሰው ነው። ወደ ሶስት ቁጥር እንደተመራ ሂሳብ ክፍል ለሱ ሶስት ቁጥር ተመርቷል አይደል? ሂሳብ ክፍል ነው ማለት ነው። ሂሳብ ክፍል ደርሶ ማለት ነው። ማለት ምንድነው? አሁን ቼክ እየተሰራልኝ ነው። ስንት? ሁለት መቶ ሀምሳ ሺህ ሁለት መቶ ሀምሳ ሺህ ይህን ያዝከው ልዝቅበት ሆኗል። ወር ደሞዝ የለንም ማለት ነው። እኔ እንግዲህ የማውቀው ነገር የለም

ሳባና ከንጉስ ሰለሞን የተወለደው ኢትዮጵያዊ ንጉስ ማን ይባላል? አብይ አህመድ። በጣም ሱሰኛ ሲጋራ ማለት ነው፣ በጣም ሱሰኛ ነው። ከዛ ጓደኛው በጣም ያሳስበዋል። የጉዳይ ይህ ልጅማ በሆነ መንገድ ማስቆም አለብኝ ሱሰኛነቱን ብሎ የሆነ ዘዴ ይዘይዳልና፣ ከዛ ልጁ በተኛበት ኒያላ ሲጋራውን ያወጣና ጓደኛው ማለት ነው ቂጥ ውስጥ ይከተዋል ይከቷል። ቂጥ ውስጥ ይከተውና ከዛ ይተኛል። ከዛ ጓደኛው ጠዋት እንደተነሳ የማጨስ ባህሪ አለውና እንዲህ ብሎ ሲጋራውን ሲያነሳ ገባው። ሲያጨሰው ቂጥ ቂጥ ይላልና ከዛ በኋላ መልሶ ሁሌ በቃ ወሩ ሙሉ እንደዚህ ቂጥ ውስጥ እየከተተ ሲጋራ ሲያው ያኛው በቃ ጣላ። ምክንያቱም ያው ፈስፈስ ይላል፣ ቂጥ ቂጥ ይላል ማለት ከዛ ያኛው ሲያቆም ጓደኛው ግን ሲጋራ ቂጥ ውስጥ መከተት ሱስ ያዘው ሱስ ያዘው። የአይምሮ ህመም እንዳለብኝ ያወቅኩት ወንጀል ከመስራቴ በፊት ነው። ጎዳና ተዳዳሪ ሆኜ ስደበደብ ስቀጠቀት ክልስ፣ ዲቃላ፣ የሸርሙጣ ሊ ስባል ነው የኖርኩት። ያ ማንነት ግን አልተቀበልኩትም። በአመፀኛውም ክልስ የጻፍኩት አልቀበለውም። የውጭ ሰዎች የሰጡኝ ነገር የሰደቡኝ ያ ነገር አልቀበለውም። ግን ቁስሉ ሁልጊዜ ያለ አብሮ ይሄዳል። እንደገና ደግሞ አልቀበልም ብለ ሰዎች አንተ ሰው ላይ ደግሞ አደጋ ስታደርስ ያ ልጅ እየተከተለኝ ይሄዳል አሁን በሱ ህይወት ተጠያቂ ነኝ እና እንዴት ነው የሚሽረው? እንዴት ነው ከዚህ ኃጢአት ምድ ነው ብዬ ሳስብ ብዙ ጊዜ ቅዱስ ገብርኤል ሄጄ ጸልያለሁ። ገዳማት፣ ብዙ ገዳማት ዞሬ ሄጄ ጸልያለሁ። እንደገና ደግሞ ሜዲቴሽን አደርጋለሁ። ለመርሳት ሞክራለሁ ያጠፋሁትን ጥፋት። ከዛ ሩጫ ሮጣለሁኝ፣ አምስት ሺህ አስር ሺህ ብቻ ከአይምሮ ጸጸቴ የትም ላመልጥ ስለማልችል ብዙ አይነቶች ነገሮችን ፕራክቲስ አደርጋለሁ፣ ንጹሕ ህሊና ለማግኘት ብዙ ጊዜ ስንለማመድ ለማመድ። በውሸት የሚመሰክር ሰው አለ፣ ያልተረዳውን ሰው ላይ የሚለጥፍ አለ፣ ዝም ብሎ ሰነፍ የሆነ ሰው አለ። ብዙዎቻችን አንድም ቀን የህሊና ቁስል አለን ብለን ወይም ደግሞ ሜንታል ኢልነስ ወይም ደግሞ ሜንታል ኢሹዋችንን ጠይቀን አናውቅም። እኔ ብዙ ጊዜ ሜንታል ኢሹዌን አስተሳሰቤን ስጠይቅ ዘጠና ፐርሰንት አይደለም መቶ ፐርሰንት አይምሮዬ ትክክል አይደለም፣ ጭንቅላቴ ትክክል አይደለም። ይሄ ፕሮግራም ያደረገው ጭንቅላቴ ፕሮግራም ያደረገው ከየት መጣ ስል ከአካባቢ የመጣ ነው። ተወልጅ ያደግኩ የተወለድኩት ወንጂ ነው፣ ያደግኩት ናዝሬት ነው። ልክ እንደ እኔ ደግሞ ከመቶ የማያንሱ የሆላንድ ክልሶች አሉ። ሆላንዶች ስኳር ፋብሪካ ሊገነቡ ኢትዮጵያ ውስጥ ሆላንዶች ናቸው አምጥቶ የተከሉት፣ የዛኔ ነው የተወለድኩት እኔ። ሆላንዶቹን መንግስቱ ኃይለማርያም ንብረታቸውን፣ ስኳር ፋብሪካውን፣ ፔፕሲ ካምፓኒ ምናምን ወሰደና ኢምፔሪያሊስት ናችሁ ብሎ አባረራቸው። አባቴም የዛኔ ተባረረ። ተባረረ። እኔንና እኔን መሰሉ ከሆላንድ የተወለዱ በእናታቸው ኢትዮጵያዊ የሆኑ አብዛኛዎቹ የዛን ጊዜ በጽዳትም በስራም የእኛ እናቶች እዛ ገብተዋል። ነቃ ያሉ ፈረንጆቹ ጋር ተቀላጥፈዋል። ስድስት ዓመት እንደገነቡ ፈረንጆቹ መንግስቱ ኃይለማርያም ፋብሪካውን ነጥቆ ሲያባረራቸው ፈረንጆቹ ሲሸሹ፣ እኛ ቀረን ከእናቶቻችን ጋር አባቶቻችን ሲሸሹ፣ ክልሶቹ ቀረን።

የተሰማኝም ብቻ ጥያቄ ልጠይቃው እዛ ኳሴ መጀመሪያ የመጣው ቀን አንተ ነበርክ ምናምን ምናምን ብዙ ቲክቶከሮች ነበሩ። እዛ ቲክቶከር መሃል ሚጠላኝ ይኖራል፣ ብዙ ምቀኛ ነው ያለውን ነገር ታውቃለህ። ፋውል ሰርቶ ቢሰብረኝ ምን ቢለኝ፣ ኃላፊነቱ ማን ነው የሚወስደው? ቁም ነገር ኃላፊነት ማን ነው የሚወስደው? ብቻ ነገር አንተ ጊልዶ ነ

በዚህ ፈራውልህ ከዚህ በኋላ አያገባኝም ስለ አባቴ። ከዚህ በኋላ ጠይቁኝ ማለት ነው። ስለ አባቴም ስለ ወንድሜም አይመለከተኝም። ታይም ላይ አባቴ እንዳለ ምናምን አውቄ ነበር። ባይዘዊ እሱ ነገር ነገርሱርስቸው ነው። ቀልድ ይመስላቸዋል ሰው። ፍራንክ ስለማድረግ ነው። እውነት ነው፣ አባቴን አግኝቼው ነበረ ላይክ በሶሻል ሚዲያ እሱ ጥረት ያላደረገውን እኔ ጥረት አድርጌ አግኝቼው ነበር እና ስቶሪውን ለምናገር ያክል በመጀመሪያ አባቴን አላውቀውም። ሰው አባቴን የምታውቁ ሰዎች አፍ አሉ የሚል ቪዲዮ ሰራሽ። ከዛ በጋፕ ተፈጠረና፣ አገኘሽው ቪዲዮ ላይ ዘሽው ራሱ መጣ። እዛ ያዩት ሰዎች ምናምን ነገር እሱን አመጡት ምናምን ነገር። ከዛ በኋላ ራሱ መጣ ተገናኘን። ከዛ ወንድም አለሽ ተብዬ ወንድሜን ተዋወቁትኝ ምናምን ከዛ ከወንድሜ ጋር የነበረኝ ነገር እንደዚህ እንደዚህ ነው። ምክንያቱም ፍቅር ፈልጓል ነበር የሚመጣው የነበረው ማለት እኔን ፈልጎ ሳይሆን ሌሎች ሌሎች ነገሮች ተፈላልገው ነበር የመጡት የነበረው እሱ ነገር አልተመቸኝም። ለምን እኔ የአባቴ ጋር ሲሄድ የአባቴ ምን እንዳለው ምን ይኑረው ምናምን የማውቀው ነገር የለም። መጠየቅም አልፈልግም፣ አልጠይቀውም፣ አይመለከተኝም። እኔ የፈለግኩትኝ አባቴ የት ነው እና ማን ነው ምንድን ነው የሚለውን ነገር ማወቅ ነበረ። ከዛ በኋላ በመሀል እኔ ቱርክ ሄድኩኝ ምናምን ያ በቅርብ ጊዜ ነው መተው ነበረ። ላይክ ወንድምሽ ሊቢያን ያለው ምናምን ተብዬ ነበረ እና እርጂ ምናምን ተብዬ ማለት ግስት ተብሎ ቲክቶክ ላይ ተለቆ ነበር። አይታችሁታል። ያው ግስት ብሎ ቁጭ ብሎ ምናምን እንደውም ትክክለኛ ስሟ ሮዚ አይደለም ምናምን ብሎ መቶ ነበርና ይሄ ሰው ወልዶ ነው ወይንስ ደግሞ ላይክ የእንጀራ አባቴ መሰለኝ ላይክ ይሆን አላርና እንዴት ብዬ ላስረዳሽ። ይሄ ቱርክ በነበርኩበት ታይም ከሀገር ከወጣው በኋላ ምናምን የት ሄደች የተወደቀች እንኳን ብሎ ቤት ደውሎ አያውቅም። እኔ ጋር ደውሎ አያውቅም። አንድ ግን አባትነት ፍቅሩ የለኝም እኔ ላይክ ኖርማሊ አበተኝወንድሜ ሊቢያ ላይ ሄዶ እርጅሁ ተባልኩኝ ማለት ነው ብረዳው ደስ ይለኝ ነበረ። ግን እራሴ የምረዳ ሰው ነኝ ኢንዲስታይ። ምክንያቱም ላይክ አልሀምድሊላሂ ጥሩ ነገር አለኝ ቤተሰቤን እያኖርኩኝ ነው፣ አልሃምድላ በሱ አልሃምድላ። ግን ያን ያህል ከራስ ያለፌ ሰው የሚረዳበት ታይም ላይ ግን አይደለሁኝም። እዛ ጋር ደግሞ በሊቢያ በኩል እርዳታ ይቅር ተብሎ ተደምድሟል። አይተሽ ከሆነ ቲክታክ ላይ ሁሉም እዛ እርዳታ እንትን የሚሰሩ ሰዎች የሊቢያ እርዳታ እንዳይመጣ ተብሏል። ለምን የሆነ ሰዓት ላይ ፌክ ምናም ተጀምሮ ነበረ እራስ በራስ እንትን እየተባባሉ ምናምን እና በቃ ግስጥ ብሎ መቶ ምናምን በቃ ብዙ ሰው አዝኖ ነበር። እሱን ቪዲዮ አይቶ ምናምን ነገር በስመስራት ላይ እኔን ማስጠቆር ላይ ሆነ ስራው። እሱ እንዲህ ነው እንዲ ነው ምናምን ላይ አንተዋወቅም፣ አያውቀኝም። ምን አይነት ባህሪ ኑረኝ ምን ልውደድ ምን ልጥላ፣ የሚያውቀው ነገር የለም የሰውዬና። እንደዚህ አይነት ነገር ነበር በዚህ አጋጣሚ እና አሁንም ግልጽ ማድረግ የሚፈልገው ነገር ምንድነው ብዙ ሰው መቶ ኮመንት ላይ በጣም ብዙ ኪወርድ ላይ አስቀምጨው ነው እንጂ በጣም ብዙ ሰው ወንድምሽ ኤነርጂ፣ ወንድምሽ ኤነርጂ ምናምን የሚሉ ነገሮች ነበሩና እኔ ማውቀው ነገር የለም። የወንድምነት ስሜትም የለኝም። ግን ቪዲዮ ላይ አምጥቼ አሳይቻቸዋለሁ። ምክንያቱም በቪዲዮ ነው አባቴን የጠየኩትኝ። በቪዲዮ ያዩ ሰዎች አሰራጅተ አገኙልኝ ከዛ በኋላ ነው ወንድሜን የሚያወቁትኝ አባቴን የሚያወቁትኝ ሰው ቪዲዮ ላይ አምጥቼ እንትን ብያለው አስተዋውቂያቸዋለሁ። ምናምን ነገር ከዛ ሲቀጥል ግን እኔ አባትነት ፍቅር የለኝም። አባቴ አባት እንደሆነም እንዲሰማኝ አላደረገም። ከመጣ በኋላም ምናምን ኖቲስ እንዳደረገው እንኳን አላደረገም። ከኔ የፈለገው የነበረው ጥቅማ ጥቅሞችን ነበር። ሀላል እናውራው እና ጥቅማ ጥቅሞችን ነበር ምናምን። እኔ የጠየኩት ነገር የለም። እሱ ግን ከኔ የተሻለ ነገር እንዳለው አውቃለሁ። አሁን ላይ ከምኖርበት ነገር የተሻለ ነገር እንዳለው አውቃለሁ። ያንን ፈልግ ያልነበረም ነው ሄድኩትኝ የነበረው ስለዚህ አያገባኝም። ስለ አባቴ ከዚህ በኋላ አትጠይቁኝ ነው ማለት ነው። ስለ አባቴም ስለ ወንድሜም አይመለከተኝም። ላይክ በፊት ላይ የነበረችው ሮዚ አሁንም እየቀጠለች ነው። አባት የላትም ሮዚ

እሺ ፋሚሊ ዛሬ ደግሞ ረመዳንን በማስመልከት አንድ ሱቅ ሄደን የሁሉንም ሰው ዱቤ ማለት እዳቸውን እንከፍላለን። ተከተሉኝ። እሺ ፋሚሊ፣ ያው ደርሰናል። ባለሱቅ እስቲ የዱቤ ደፍተሩ

እኔ ወርጄ ይሻገራል። አደባባዩን እንለፋቸው። ይሄ ትርቪዝ ይችሉ ሆነ ያለው ነው አይነት ነው። በቃ በድራማዊ ሁኔታ ሲያለቅስ ሰምቴ አልቻለም። በቃ ያ ተራ አስከባሪ፣ ይሄ ታክሲ አካባቢ የሚቆሙት ልጆች አልቻሉም። በቃ ቀወጥስ ነው ምን ፍርፍር ተራ ሄደን ብላ፣ ፍርፍር ተራ ሄደን ብላ፣ በቃ የማይለው ነገር የለም በቃ እንያዝበት በለኝ፣ የሉም በለኝ፣ የሉም በለኝ፣ ወዳጄ አልቻልንም ነው ምን ያ ሲያዝም ምን

ደረሳችሁ፣ ካደረሳችሁ አበባ ይዞ ኦሮሮሮሮ። ዛሬ ደግሞ ራስ ጥሩ አርገን የሳልከው ማን ማን እንደሳል? ኦሮሮሮሮ ይሄ ቀዩ ደሞ ማን ነው? ማን የሚሉት ማን ነው? ዴቪድ ቤካም ነው። ዴቪድ ቤካም ዋ ነው። ይህቺስ ቀዩ ሚስቱ ናት። ቪክቶሪያ ሚስቱ አ በጣም ጥሩ። ይሄስ ቀዩ እዚህ ጋር ሩኒ ነው። ሩኒ ሩኒ

ወለደ በልታ በልታት ነው ያርሽ በልታት ነው አረላን ተሰዎች ረ ተፋቱ ተፋቱ። እኛ ስፖርት ነው የሰራነው። ሰሞኑ የሆነ ቪዲዮ ለቅቄ ታይት ይሄ ኮ ታይት ኮ ማለት ፕሮፌሽናል ልብስ ነው። ፕሮፌሽናል ማርሻል አርቲስቶች ስፖርተኞች የሚለብሱት ታይት ነው። የኔ እንግዲህ ያው ስራ ላይ መቼስ ስራ ላይ ስትሆን ብዙ ነገሮች ይተኛሉ። yes you should know this አበሻ ዝም ብለ ትንጫጫለ እያንዳንድ ማለት ነው። ቆይ እናንተስ እስክትበዝሉ እኛ እንረር እኛ እኮ ቀድመናችሁ ነቅተን ነው። የተሸወደ ነው እንጂ አንድ ፈረንጅ ብታዩ፣ ወይም የነ የአሜሪካ ፉትቦል ተጫዋች ወይም የቢጄጄ ብራዚሊያን ጁጂሱ ወይም የሆነ ማርሻል አርቲስት ልብሳቸው ብታዩ፣ እንደውም በጣም እንደዚህ ይከመራል። ያን የመለጥሩ ሴቶቹ ላጭ ላጭ ልትሆኑ ነበር። በዚህ ትንሽ እንደዚህ ላጭ ላጭ ሆናችሁት እነ ሃያት እነ ቤቲ ምናምን ነገር እነ ሜሪ። አረ ይደብራል። አረ ወላሂ ይደብራል። እኛ ያላሰብነውን አታሳስቡን። እኛ ምን ሰራው፣ ስፖርት ብቻ ነው። እናንተ እዛ እንደፈለጋችሁ አስቡ። ጭንቅላታችሁ ምን? ይሄ ሁሉ ጥማት ነው። ወንዱም ጥማተኛ፣ ሴቱም ጥማተኛ። ምንድን ነው? ምንድን ነው? ቢጠፋ ቢጠፋ የሆነ አለ አይደል? የሆነ ነገር ባስታገሻ፣ እሱን አትወስዱም እንዴ? እኛ ያላሰብነውን አታሳስቡን። የስ አማ ፕሮፌሽናል ማርሻል አርቲስት። እኔ አሁን የፕሮፌሽናል አለባበስ ነው የለበስኩት። ልብሱ ፕሮፌሽናሊስቶች የሚለብሱት አለባበስ ነው የለበስኩት። ግን ያው እኛ ሀገር ገና ስለሆነ አፍሪካ ገና አፍሪካ ገና እስክትሰለጥን እኛ ቀድመን ነክተን ተቃጠለ ነው። እናንተ እስክትበስሉ መቃጠላችን ነው። ስለዚህ ብዙ ነገሮች እኔ ከእናንተ ቀድሜ ስለምባንን እናንተ ገና ጥሬ ስለሆናችሁ እስክትበስሉ እዳ ነው። ስለዚህ ስፔሻሊ ሴቶች ተንጫጫችሁ። በጣም ይሄን አክል ተጠማችሁ እንዴ ይሄን አክል ኧረ ኧረ ከባድ ነው። እነዚህ መንገድ ከላይ ያስፈልግ ማግባት ያለባችሁን አግቡ። ሰው ካጣችሁ እንግዲህ እንስሳም ከሆነ ፈለጋችሁ አግቡ። እኔን ግን ተፋቱኝ። የስ ዩጋሪት አገኛችሁኛ

ትንፋሽ ራሱ ማለት ጠንከር አድርገ ወደ ውስጥ ከሳብክ ስትል ትገባለች ብለው ወደ ውጭ ስተወጣ አይሴ ዲያግኖስ ተደርጎ ሊገኝ የማይችል ነገር ይዘህብን መጣ ደግሞ አታመጣብን ታሪከኛ እንግዲህ በህክምና የሚሰራ ነገር አይደለም ምን እናድርግ

እንግዲህ ውድን ልዩ ቤተሰቦች የዛሬ ቪዲዮዎች የእነኝህን ይመስላሉ። በቪዲዮዎቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ አመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ ይዤ እስከ ምመጣ ድረስ እናንተ ውዴ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛ ጉል እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላዮች ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ